ይደውል ይመዝገቡ ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ በያላችሁበት የዓለም ዳርቻ ሰላምታ ይደረሳችሁ በዛሬ ትምህርታችን ደግሞ ለየት ባለ አቀራረብ ለጀማሪዎች የሆኑ አማርኛ ፊደላትን መለየት ወይም ማጥናት ነው ይዤላችሁ የመጣሁት እንግዲህ ይህ ቪዲዮ ከምንም ለሚጀምሩ ነው የሚሆነው ፊደላቶችን ለምታውቁ ማሳለፍ ትችላላችሁ ለሌሎች ለጓደኞቻችሁ ሼር በማድረግ እንዲሁም ላይክስ እና ሰብስክራይብ ማድረግ እንዳይደረሳ እንዴት ነው በአማርኛ ፊደላቶችን ሙሉ ሰላሳ አራት የአማርኛ ፊደላት አሉ። እነዚህን በስንት ቀን ማወቅ እንችላለን? በሰባት ቀን ማወቅ እንችላለን ማለት ነው። ሁላችሁም ይህን ቪዲዮ ከተከታተላችሁ፣ ጀማሪ የሆናችሁ ለመማር የምትፈልጉ፣ በሰባት ቀን መጨረስ እንችላለን። እንዴት አድርገን? በቀን በቀን አምስት አምስት የአማርኛ ፊደላቶች እናጠናለን። እነዚህን አማርኛ ፊደላቶች ያጠናናቸውን ደግሞ መጨረሻ ላይ ቃላት እየመሰረት ነን እንዴት አገጣጥመን ማንበብ እንደምንችል ከነዚህ ካጠናናቸው ፊደላቶች ላይ ቃል እየመሰረትን አንድ ባንድ እናያቸዋለን ማለት ነው። በዛሬ የማሳያችሁ ከሀ እስከ ሰ ያሉ የአማርኛ አምስቱን ፊደላት ነው የጻፍኩኝ፣ ያሳያችኋለሁ ድምጻቸውን በትክክል እየጠራው ከእናንተ የሚጠብቀው ማዳመጥ፣ ከዛ መጻፍ ያዳመጣችሁትን መለማመድ ይሆናል። ቤተሰቦች እስከ መጨረሻ አብራችሁን ቆዩ። አሁን ወደ ትምህርታችን እንቀጥላለን። መልካም ቆይታ። የመጀመሪያዋ ፊደል ከዚህ ጋር እንደምታዩት ሀ ትባላለች። ሀ ማንም አብዛኞቻችሁ ታቋታላችሁ። ሀ ሁ በትክክል ድምጻቸውን የጠራው ወደኋላም ወደፊትም የጠራው ስለማሳያችሁ በደንብ ተከታተሉ። ሶስተኛ ላይ የምትገኝ ሂ ሃ አራተኛ፣ አምስተኛ፣ ሄ ስድስት ህ ሆ ሰባተኛ ላይ የሚገኘው ሆ የሚል ድምጽ ይሰጣል ማለት ነው። ስለዚህ አሁን ስናነባቸው እንደገና ሀ ሁ ሂ ሃ ሄ ህ ሆ የአማርኛ ትልቁ ሚስጥር ከዚህ ላይ ነው። በዋነኝነት ፊደላቶችን ከፊደል ገበታ ያሉትን ከዚህ ላይ የምንጠራቸውን በትክክል መጥራት ከቻላቸው ድምጻቸውን በማንኛውም ምንባብ ላይ ብትሄዱ ከዚህ ላይ ባሉት በተጠሩበት ድምፅ ነው የሚጠሩት ማለት ነው። ሶ ከዚህ ላይ በደንብ ትኩረት፣ ጀማሪ የሆናችሁ በተለይ ከዚህ ፊደላቶች ላይ በደንብ ትኩረት ማድረግ ያለባችሁ እነዚህ ማወቅ ከቻላችሁ ሌላው በጣም ቀላል ስለሆነ ማለት ነው። አሁን ወደፊት ብቻ ነው ያነበብናቸው። ወደፊት ስናነባቸው በደንብ የያዝናቸው ይመስለናል። ነገር ግን ይሸመደድ እና ያወቅናቸው ይመስለናል። እናንተ ደግሞ ራሳችሁን ለመፈተን ወደኋላ ማለት ነው። ከዚህ ወደዚህ ታነባቸዋላችሁ ማለት ነው። እኔ ጋር አብራችሁ በሉ ሆ ህ ሄ ሀ ሂ ሁ ሃ በትክክል እንደዚህ ካላችሁ በትክክል ድምጾቹን ይዛችኋቸዋል ማለት ነው። ኦኬ፣ ቀጣይ ካቀጥልን የምናገኛት ፊደል ወይም ማን ትባላለች? ለ ትባላለች። ለ ሉ ሊ ላ ሌ ል ሎ ኦኬ፣ አሁን ከዚህ ላይ በማስነብባቸው መሰረት በኋላ ቃል ስለምንመሰረት በደንብ መከታተል አለባቸው ማለት ነው። እንግዲህ በቀን አምስት ፊደል አምስት ፊደላቶች መያዝ ማለት በጣም ቀላል ነው፣ ካሰባችሁበት ማለት ነው። እሱ በቀን አንድ ሰዓት ቢሰጡት እንኳን በቀን አምስት አምስት መሸምደድ ትችላላችሁ ማለት ነው። ስለዚህ አማርኛን በአንድ ሳምንት ትችላላችሁ ማለት ነው። አሁን ከዚህ ወደዚህ እናነባለን ደግሞ ማለት ነው። ሎ ል ሌ ላ ሊ ሉ ለ በትክክል እንደዚህ ካነበባችሁ አሪፍ ይዛችኋቸዋል ማለት ነው። ከዚህ ቀጥለን የምናገኘው ሀ። በነገራችን ላይ ከዚህ ላይ ያው አምስት አምስት አልኳችሁ እንጂ ተደራራቢ ፊደላቶችም ስላሉ ቀለል ያደረግላቸዋል ማለት ነው። ለምሳሌ ሁለት ተመሳሳይ ሞክሼ የሚባሉት ለምሳሌ ከዚህ ላይ የምናየው ይሄኛው ሀ ይባላል። ከዚህኛው ከላይኛው ሀ ድምጽ ጋር ሁሉም ተመሳሳይ ነው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ በትክክል እንደዚህ ከጻፋችሁ ልክናችሁ ወይም ማንበባችሁን አረጋግጡ ማለት ነው። ሆ ህ ሄ ሃ ሂ ሁ ሀ። ኦኬ፣ በዚህ መንገድ ታነባላችሁ ማለት ነው። ከዚህ በኋላ የምናገኛት ፊደል መ ትባላለች። መ ሶ ምን ለመጻፍ መ ሙ ሚ ማ ሜ ም ሞ ኦኬ በትክክል አሁን ደግሞ ወደ ኋላ እናነባታለን በደንብ ተከታተሉ ሞ ም ሜ ማ ሚ ሙ መ በትክክል እነዚህም በድንብ አድርጋችሁ ድምፃቸው መለየት ከቻላችሁ ማንበብ በጣም ተራ ቀላል የሆነ ነገር ነው ማለት ነው። ሶ ከዚህ ቀጥለን የምናገኛት አንድ ፊደል ትቀራለች። ሰ ሰ ሱ ሱ ሲ ሳ ሴ ስ ሶ። ኦኬ፣ በትክክል ከዚህ ጋር የምታዩዋቸው ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ወደ ኋላ እናነባለን ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ። በጣም ጥሩ፣ በጣም ጥሩ። እንደዚህ ካነብብነን በጣም ቆንጆ ነው ማለት ነው። አሁን ከዚህ ላይ እያነስነበብኳችሁን በደንብ ግልጽ እንዲሆንላችሁ ደግሞ ቃል እየመሰረትነን አንድ ባንድ እናያለን ማለት ነው። ቃል ማለት ትርጉም ያለው የፊደላቶች የነዚህ ስብስብ ማለት ነው። ትርጉም ያለው የዚህ ፊደላቶች የነዚህ ፊደላቶች ስብስብ ሁለት ሊሆኑ ይችላሉ፣ ሶስት ሊሆኑ ይችላሉ፣ አራት፣ አምስት፣ ስድስት፣ ሰባት ማንኛውንም ቁጥራቸው ሊሆኑ ይችላሉ። ነገር ግን ትርጉም ሊሰጥ የሚችል አንድ ቁም የሆነው ውክል ነው ማለት ነው። እሱ ከዚህ ላይ አሁን እኔ መጽሐፍ የፈለጉት እዚጋ ሙሴ ማለት ፈለኩት ማለት ነው። ከዚጋ ሙሴ ሙሴ ብዬ መጽሐፍ ፈለግኩኝ። እሺ ሙ ማለት መጀመሪያ ላይ መሄድ ያለብን ከመቤተሰብ ነው። መ ሙ፣ ሁለተኛው ሙ ማለት ይሄ ነው ማለት ነው። ሙ ሙ ከዛ ሴ፣ ሴ ማለት ከሰ ቤተሰብ ነው የምንሄደው ሰ ሱ ሲ ሳ ሴ። ይኸው ከዚህ ጋር ደረስኩ ማን ነው። ስለዚህ ይሄኛው ሴ ነው ማለት ነው። ሙ፣ ሴ ሁለት የአማርኛ ፊደላቶች ናቸው ማለት ነው። ስለዚህ ሙሴ ብዬ ስጽፍ ሙ፣ ሴ፣ ሙሴ እንደዛ አድርጌ ጽፋለው ማለት ነው። ይህ ሙሴ ይላል ማለት ነው። ኦኬ። ስለዚህ ሙሴ ብይስፍ ይህንን ይመስላል ማለት ነው። ቀጣይ ደግሞ ሙሴ የሚለውን ሙሳ ማለት ፈለጉ፣ ወይም ሙሳ የሚል የአማርኛ ፊደል መጻፍ ፈለጉ ማለት ነው። ሙ ማለት መጀመሪያ የጻፍናት ይቺ ራሷ ስትሆን፣ ሳ በምንልበት ሰዓት ግን ሰሱ ሲ ሳ አራተኛ ላይ የምትገኘዋ ይች ናት ማለት ነው። እችም ሳ ስለሆነች እችን ነው ምንጽፋት፣ ሙሳ ኦኬ። ሙ ሳ ሙሳ ሶ ከዚህ ላይ ልዩነቱ ሁለተኛ ድምፆቹ ናቸው ማለት ነው። እሺ አሁን ደግሞ ሁሌ ሁሌ ማለት ፈለኩኝ። ሁሌ ሁ ስንል ሁለተኛ ላይ ያለ ድምፅ ነው። ሀ ሁ ሁ የሚለውን ይሄን ፊደል እንወስዳለን ማለት ነው። እናንተም በአንድ ደብተር የሀሁ ቤተሰቦችን ትጽፉና በሌላ ደብተር ደግሞ ቃል እየመሰረታችሁ ወይም ልክ እንደኔ ከዚህ ከጎን አድርጋችሁ ፊት ለፊት ፊደላቶችን እየመረጣችሁ የተሟላ ትርጉም ያለው ቃል እየመሰረታችሁ መለማመድ ትችላላችሁ ማለት ነው። አሁን የፈለጉት ሁሌ ሁሌ። ስለዚህ ሁል ይችን እጽፋለሁ። ሌ ማለት ደግሞ ከለቤተሰብ ሄድና ለ ሉ ሊ ላ ሌ ው ከዚህ ጋር ሲደርስ እቆማለሁ ማለት ነው። ምክንያቱም እኔ የምፈልጋትን ፊደል አግኝቻለሁ ወይም ድምፅ አግኝቻለሁ ማለት ነው። ሰ ይሄኛው ሁለቶቹን አምጥቼ በአንድ ላይ መጻፍ ነው ማለት ነው ሁሌ ሁሌ ብዬ ጽፋለሁ እዚህ ጋ ሁሌ በትክክል ሶ ይሄኛው ምን ይላል ማለት ነው ሁሌ ማለት ነው ሁሌ ኦኬ ያው በደንብ እንዲገባችው እናንተም በደብተራችሁ ላይ መጻፍ ያስፈልጋል ማለት ነው መጻፍ ያስፈልጋል ኦኬ ቀጣይ ቀጣይ ምን የሚል እናገኛለን ሳሳ ሳሳ ማለት በፈልግ ሳ ማለት ከሰቤተሰብ ይሄድና ሰሱ ሲ ሳ ቅድም የጻፍናት ይቺ ማለት ነው ሳ የሚለውን ሳሳ ሁለቴ መጻፍ ነው ሌላ አዲስ ነገር የለውም ከዚጋ ሳ ሳ ይህኛው ሁለቴ ሳን መጻፍ ነው ማለት ነው ሳ ሳ ስለዚህ እነዚህን ምን አረጉት ማለት ነው ሁለቴ ሳን መጻፍ ማለት ነው ሳሳ ስንል ይሄን ይመስላል ማለት ነው ኦኬ ቀጣይ ቀጣይ ምን ብዬ ጽፋለው ሙሌ ሙሌ ማለት ብፈልግ ሙሌ ማለት ብፈልግ ሙ ማለት ሁለተኛ ድምፅ ነው ቅድም የጻፍ ነው እዚህ ጋር መ ሙ ከዛ ሌ በምንል ጻፍ ደግሞ ለ ሉ ሊ ላ ሌ ቅድም የጻፍ ናት ይቺ ራሷ ናት ስለዚህ ሙሌ ማለት ስንፈልግ፣ እሺ ሙ ሌ፣ ሙሌ። ሶ ይሄኛው ምን ሆነ ማለት ነው? ባለ ሁለት ትርጉም ያለው ቃል ነው ማለት ነው። ስለዚህ ሙሌ በምንልስበት በሚነሱበት ሰዓት እንደዚህ አድርገን እንጽፋለን። ኦኬ ከዛ ሌላ ማለት ስንፈልግ፣ ሌላ፣ ሌላ ሌ ማለት እቺ ራሷ ናት። እቺን ነው የምንጽፋት ሌ ሌ ከዛ ላ በምንል ሰዓት ደግሞ ከለቤተሰብ እንሄዳለን። ለ እዚህ ጋር ማለት ነው። ለ ሉ ሊ ላ ላ ማለት እቺ ነች። ሶ ሌላ ስንል ላን እዚህ ጋር ምተን እንጽፋታለን። አንድ ግሯ አጭር ናት ማለት ነው። ከዛ ሌላ ቃል ስንመሰረት ሉል ማለት ፈለግኩኝ ሉል ሉል ለቤት እንሄዳለን። ለ ሉ ሉ አለች እቺ። ከዛ ል ስንል ደግሞ የኛዋን እንወስዳለን ማለት ነው። ስለዚህ ሁለቶቹን በአንድ ላይ ስንጽፋቸው ሉል የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ሉል ይህን ይመስላል። ሉል ስንን ከዛ ምን ብለን እንጽፋለን? ስም ስም ማለት ብንፈልግ ለምሳሌ ስማችን ለመጻፍ መጀመሪያ ላይ ስም ብለን ነው የምንጀምረው፣ ወይም ኔም እንደምንለው በእንግሊዘኛ። ስም ማለት ሰሱ ሲሳ ሴስ ሰ ሱ ሲ ሳ ሴ ስ ይኸው ይችን እንወስዳለን። ም ስንል ደግሞ አሁንም ስድስተኛ ላይ ስለሆነች ይችኛዋን እንወስዳለን ማለት ነው። ለምን መቁጠር እንችላለን። መ ሙ ሚ ማ ሜ ም ይኸው፣ ከዚህ ጋር። ስለዚህ ሁለቶቹን ስንወስድ ስም የሚል ትርጉም ያለው ፊደል ማለት ቃል ይሰጠናል ማለት ነው። ስ ም ይኸው፣ በዚህ መንገድ ጻፍኩት። ይህ ምን ይላል? ስም ይላል ማለት ነው። አሁን ማማ ማለት ስትፈልግ ደግሞ ማ ማ ሁለቱም የአማርኛ ማለት ከመቤት የመቤት ፊደል ነው ማለት ነው። ማ ማ መ ሙ ሚ ማ ማ ማለት አራተኛ ፊደል ስለሆነ ይህንን ማማ መድገም ነው ሁለቴ። ማ ማ ብለን እንጽፋለን ሁለቴ ማለት ነው። ማማ ው በአንድ ላይ ሲነበፊ ማማ ይላል ማለት ነው። ኦኬ። ከዛ ማሳ ማሳ ማ ሳ ማ ማለት አሁንም ራሱን እንደግመዋለን። ማ ከዛ ሳ ሳ ማለት ሰሱ ሲ ሳ አራተኛ ላይ የሚገኝ ድምፅ ነው። ሳ ብለን እንጽፋለን ማለት ነው። ይኸው ማ ሳ ሲል ይህን ይመስላል። ቀጣይ ሰማ ሰማ ማለት ብፈልግ ሰ ማለት የመጀመሪያ ድምፅ ነች። ሰ ከዛ ማ ሁለቶችን መውሰድ ነው ማለት ነው። ከዚህ ጋር ሰማ ሰማ ሰማ ሶ በዚህ መንገድ እጽፈዋለሁ። ከዚህ ላይ ደግሞ ለየት ባድርገው ሰማ የሚለውን ሳማ ማለት ስፈልግ ሳ የችኛዋን ሳ ማድረግ ነው መቀየር ነው ማለት ነው። ሰሱ ሲ ሳ ሳማ ማለት ስፈልግ ደግሞ ሳማ። ኦኬ ሶ ከዚህ ላይ የምናያት የችዋናት ሳ ነች ሳ አሁን ይህ ሁለቱ ተመሳሳይ ሊሆን አይችልም። ይሄኛው ሰማ ነው የሚለው ይሄኛው ደግሞ ሳማ ነው የሚለው ማለት ነው። እሱ በጣም ልዩነት አላቸው ማለት ነው። ሌላው ላላ ማለት ብንፈልግ ላላ፣ ሁለቴ ላላ ለሉ፣ ሊላ አራተኛ፣ ለሉ ሊላ። ስለዚህ ይችንን ሁለቴ መጻፍ ነው። ላላ ደግመን ነው መጽፋት ከደገም ነው ደግመን እንጽፈዋለን ማለት ነው። በምንጠራበት ሰዓት ፊደላቶችን ደግመን እንጽፋቸዋለን ማለት ነው። ላ ላ ሶ። በዚህ መንገድ እንጽፋለን። ኦኬ። አሁን ለዛሬ የያዝኳቸው ምሳሌዎች እነዚህን ይመስላሉ። አሁን እስኪ ሁሎችን ከመጀመሪያው ጀምረን እናነባለን ማለት ነው። በመጨረሻ እዚህ ጋር ቃል የመሰረት ናቸውን። ሙሴ ሙሳ፣ ሁሌ፣ ሳ፣ ሳ ኦኬ

ስለዚህ እነዚህን ይመስላሉ ማለት ነው ስናነባቸው። ቤተሰቦች በዛሬ መለማመድ ያለባችሁ ይህን ቪዲዮ ደጋግማችሁም ካልገባችሁም እንኳን ደጋግማችሁ ደጋግማችሁ ማዳመጥ ይኖርባችኋል፣ ማየት ይኖርባችኋል፣ የጻፋችሁ። ምክንያቱም በዚህ ሰባት ቀን ውስጥ እንግዲህ በደንብ አንድ ደረጃ ከፍ ማለት አለባችሁ። የአማርኛ ችሎታችሁ ማደግ አለበት። በየቀኑ እንለቃለን ቪዲዮዎችን ከዛሬ። ይህ ክፍል አንድ ነው፣ ክፍል ሁለት እያለ ይቀጥላል። እንግዲህ ይህ ቪዲዮ ተመችቷችሁ ከሆነ ደግሞ አስተማሯችሁ ከሆነ ላይክ በማድረግ አሳውቁኝ። እንዲሁም ኮሜንት ላይ እንዲሰራላችሁ የምትፈልጉትን የእኔን ደካማ ጎን ወይም ጥንካሬ በኮሜንት አሳውቁኝ፣ ወይም ደግሞ መጻፍ ለማትችሉ በውስጥ መስመር እየገባችሁ አናግሮኝ። በውስጥ መስመር በግል የምናስተምራለን። በግልና በግሩፕ ከግሩፕ ከአምስት እስከ ስድስት ሰዓት ከምሽቱ በኢትዮጵያ አቆጣጠር እያስተማር እንገኛለን። በግል ደግሞ በመረጣችሁ ሰዓት እናንተ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 በግልና በግሩፕ እያስተማር እንገኛለን። የተማገርሁን ቢሆኑ የሚፈልጉትን ትምህርት ለሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 430542 ይደውል ይመዝገቡ